እንዴ፣ ምን አልኩ? ዩቲዩብ አሪፍ ገንዘብ አንድ የሚሰሩት ን ችግር አንተ ምንድነው ኮመንት የሚጻፈው ኢንቦክስ ነው ብራዘር። አደባባይ ላይ አትጠይቁኝ። እስጢፍ በውስጥ ነው ገስት ጌም

አይ አዎ አሪፍ ነው። በዚህ ሰዓት ነበር እኛ ጋርም ጦሽ ያለ እንቅልፍ የሚወስድሽ ይደክምሻል። አንዴ ደጃዬ ናሜ በሩ ካገኘ በኋላ ድምፅ ወፈረ። አምስት መቶ ሺህ የማይልቅ መልስሎታል። የዚህ መን ኢኮኖም ናሜ የዘፈኔ ባይኖር ኖሮ በሁለት ቀን አንድ ነጥብ ሶስት ከገባ እኔ ድፍን ላደረገው እንደነበረ ታውቃለህ አንድ ነጥብ ሶስት ሚሊየን ከገባ እኔ ድፍን አንድ ሚሊዮን ላደረገው ነበረ በምኑ ነው ምድፍ ነው ምን አገባ እሱን እኔ አሁን ቁማር ከተጫወት ፑል ደስ ይለኛል። ፑል የሚችል የለም ምክንያቱም ወይ ጆተኒ፣ ቪዲዮ ውጡ አበሳላዊ ርድላችሁ ሰው እየታየ ነው። ባፓ እየታየ ነው። ታሪክ ሌላ ታሪክ እግሬ ነው የታየው። ኤርሚ ግን ጠፋሽ፣ የምር በጣም ጠፋሽ። ወንድማችን አንቺ ጌሙን አቆምሽ እንዴ? ያው ዘፈን ሲወጣ ጋፕ አለ አይደለ? ማክስ እንዳይላት ድሮ ሙቆ ስቱዲዮ አንትኑ፣ ቆይ ምንድረ ኢንተሮ ነው አለኝ። ቅምሻን ስማ ብለው ቻሌንጅ አደረጉት እ ባለጌዝ ባለ ገበኛል በጣም በጣም በጣም ሲሪስየሊ ጌታል ሰዎች እ ኮመንት ምናምን አንዳንዴ ይበሻሸቃሉ እንጂ በጣም ይወዱታል። ስቲፎን የሰው ፍቅር ከባድ ነው፣ የሰው ፍቅር ብሎ በዚህ ድሜ ይህን የመሰለ ጸጋ ራሱ ማግኘት በጣም ከባድ ነው። አስበው ወጣት ሲሆን ደግሞ ወጣት ሲሆን አስበኝ ስ በቃ ወጣት ስሆን አስበኝ። በዚህ ድሜ እንደዚህ አይነት ታምሮች ከተሰሩ እኛ እድሜ ጋር ስደርሽማ አለም ላይ ነው። በረብሮ ከባድ ነው የሆነው። እሱ እንደ ደፍን ሲሜ ምናምን ሲደፍን ሚኖ ለምን አትጠቀሚ? ምናርገ ሚኖ ተጠቀሚ። አይ ሚኖ ተጠቅሜ ነበር እና ጆሲ እራሱ ላይ ከረገፈ በኋላ ፈታው ምንድን ነው ምናምን ማዘርዬው ብታይ ዱቅ ብሎ ሙሉ ጢም በጥፊ ስትባል የለም አይደል? በጎን በኩል ያለው በአንድ እስጢፋኖስ እና ማለት ነው። ድሮ እኮ በጣም ጸብ ነበራችሁ ግን ትዝ ይላችኋል? ደስ የሚለው የሆነ ሰዓት አአደለምካረት በኋላ ወይ እዚህ አንቺ ነበር ያኔ እስቲፍና በሚጣሉ ሰዓት፣ ኧረ በኮብል እንዳላስደፋት ነው አለ። እዚህ እስቲፍ እኮ ልማታዊ ባላምት አስር ሺህ ብር እኮ ለአንተ በቂ ነው ትለዋለች። ላይፍ ግን ላውሜ ግን ማንም የማያቅ እንትን ልንገራችሁ፣ ፉድ ዞን ጋር ተጣልተናል። ማንም የማያቅ ዶላር ነበር። አንተ ትልቅ ሰው ላይ እንዴት እጅን ታነሳለህ? ምናምን ተባሉ። መጠሽ ነበር። በህይወቴ እርሚን አከብረዋለሁ። በዛ ሰዓት ደግሞ ስነ ምግባር ያለው ልጅ ነው አንደበቱ የተገራ ምናምን። አደረገው በጥፊ ደነገጠ። በቃ ማንን ነው ኤርሚ የለም። ስትሸዋት እኮ ብዙ ጊዜ እኔን የመታሽኝን ነው እንዴ? እሱን እኮ ያወራቸው አንተ። ያን ጊዜ ግን የ እንደዚያ አግኝቼ ቢሆን ስማ፣ ነበር ቁም ነገር ነው።

እርምጃ ልወስድበት ስል በቃ፣ ኧረ ምንም አንተ ምንም እርምጃ ልትወስድ አልነበረም መረበና ያን ጊዜ ፌስ ፌስ መልሴ በ የተፈጠረው ችግር አልፎ ግን የሚያስጠላ ታሪክ ይሆን ነበር። አንድ እኮ ማነው ናሆም እና ጆስ እኮ ሊደበድቡኝ መጥተው ነበር። አንድ እኮ ማን ኤርላ ቦንጋ ነው የሆነ እርጥቤት ትዝ ይልሻለ? አንቺ አገላግል ምንድን ነው? አንቺ በቃ ታግሰሽ ምናምን በቃ ዝም ብለሃል።

እስቲ ፎ ያውቀዋል እንዲሱ ሰይ ባቆ ጃኒ ታውቀዋለች። ጃኒ ምን አዝም ያለችው ወይ? ጃኒ ኮዲ ቻት እያደረገች ምናምን ነው የምታደርገው። ጃኒ ዝም የምትይው አውሩ ብዬ እኮ ነው የጨዋታችሁ ተመልሼ እያዳመጥኩ እኮ ነው። ደግሞ አሁን በቅርብ የፖስተችው ፎቶ ያበደል። የመኪና የመኪና ልነግራት ስል ጌታ አድጓል ራሱ። ጃኒ የፎቶ ላይ የተነሳችው መኪናው ላይ ማለት ነው። ሲስተሙ ኑሮች ምናምን የመኪና ሻጮች ምናምን ብታውቂ ፕሮሞት ነው የሰራች ይዘው በጣም ትልቅ ፕሮሞት ነው የሰራችሁ። ቢያዊጂ ምናምን ከፍለዋት ፕሮሞት ነው እንደ ምናምን ተባልኩ። አራ ጌታ ነው አይደለም፣ በጣም ያምራል።

ነው ምን ምን የተሰራባት ነው አይታችሁታል? ወል ተሰራባት። ወደኔ ስልክ እያፈጠተ ምን እያየ ነው ግን? እንደዛ ወደኔ ስልክ እንደስታየ ነበረው። ጎሪያ አንቲካ የሮሮ ነው። አይቸዋለሁ አንቺ ደግሞ ላሻት አጋጣሚ የግፍተር ምናምን እየወሰደ ይሆናል እኮ ላሽ ስማ የት ናችሁ ነው ቤታችሁ ናችሁ ላችሁ የት እንሆናለን ታዲያ አይ አንተ አሁን ቤት አደለህም ለምሳሌ ቤት አደለህም ቦሌ ነህ ቤት ከሆነ እንቀጣለን እስቲ ቪዲዮው ሁላ ቪዲዮ ግርግዳችንን እናሳይ እስቲ። ክርስቶስን ቤትህ እኮ የሆን ነገር ትቀጣለህ። በሉ ትንሽ ትንሹን አንበሳ ታወርዳል። ቤት አይደለም። እኔ እናቴ ትሙት አንበሳ ሰጣለ። ትንሽ አንበሳ ሰጣለ። እናቴ ትሙት አብራ ቪዲዮ ግድ የላችሁ እኮ አብራ ቤት አይደለ። ቤት ብትሆን አስችሎ

አሁን ምንድን ነው ስራ? ዲማታ አንድ ሰዓት መግባት አለብኝ ብሮ። ለምን ለትንፋሽ ነው የምትሰራው? ራ አይደለም አሁን የፖስተር ፎቶ ስለምንነሳ ቅርጽን አስተካክላለኝ ፖል ላይ ቀያንቺ እንዲ ሶስተኛው አዋርድ ደረሰ እኮ የኔማ ፒስ ነው፣ ችግር የለም። ሶስተኛ አዋርድ በአሁኑ እኔ ድጋሚ እንትና ከበላው በጣም ነው የሚደብረኝ። እሺ በአሁኑ ማንትና ነው ይበለው። ኤርሚ አልተሳተፍሽ እንዲ በአሁኑ አዋርድ መቼ ነው? በአሁኑ በባለፈው በባለፈው አልተሳተፍሽም። ኧረ አላስ ለሙሴ እኔ ሰለሞን አንተ ምናምን ነበር የጠበቁት። ምን ምን ዜና እኮ ነው እንደዚህ እየጠቆሙ የሚሰሩት? አሉ አጃቸው ነው ወደላይ እንደሱ ምናምን እስቲፎ ደግሞ በአድቬንቸር አሁን፣ ኧረ ክፋት አይደለም ብራዘር ሪልስ እናወራ። ቀልዱ ትልቅ ሰው በላይቭ ስትሪም እና ሌላ ምንድን ነው፣ በላይቭ ስትሪም እና በነገራችን ላይ በሚለው ዘፈን እንቴ እሱ ዘፈን ዩቱብ ላይ የለም እኮ። መጣ እኮ አባቱ ድጋሜ ወጡ በመጣ ሌላ በሌላ ነገር አልታጨሽም አልታጨሽም በአሁኑ የአመቱ ምርጥ ቲክታከር ልበይ ትችያለሽ? ነው ናሚ። በምኑ? በገንዘብ ፎሎወር የመጣበት ነዋ።

አስራ አንድ ሰዓት ነው። ጂም ገቡ አልኩ። ብራት እዚህ ቦ ነገ እናንተ ቤት ነው ማለት? ማማ ሰው እንዳታሳድር ብላኛለች። አይ እኔ ከባለፈው በኋላ እሺ የምትያል መሰለኝ። ጃኒ ወይ ምንድን ነው የምባለው? እስቲ ደስ እንዲለን ጃኒ ጋር እንሂድ። አዲሱ ቤቷ ይመረቅ። ብዙ ክፍል እኮ ነው። ጃኒ አልፈልግም ጃኒ ቤቷን ማሳየት ማርያም ማንም ሰው ቢያንስ ለምታወሩት ነገር ጥንቃቄ አድርጉ። እሺ የምር ናሆሜ፣ ከምን ላይ አቋርጬ እንዳወሯችሁ ራሱ ያሳያችሁ። ያው ኪዳኑ ቪዲዮ አብርቼ ይሁ። አንዳንዴ የምናረገውና እንትን የምንለው ነገር እያስተዋልን እሺ፣ ፕሊስ። በጣም ነው የሚደብረው። የምር ኧረ እባክህ መልሰው፣ እባክህ በሩቻው፣ አበድክ